እንደሚሄዱ ተናግረዋል። ቅድም አንድ አባት እንደ ክቡርነቱ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተመቸ ጊዜ የለም። በዚህ በተመቸ ጊዜ ደግሞ አንድነቷን አስጠብቀው እንደሚሄዱ ባለሙሉ ተስፋ ነኝ። ኦርቶዶክስን በሚመለከት በተደጋጋሚ በተደጋጋሚ ስላነሳው ድጋሚ አላነሳው። ምንም የተናወጠ አቋም የለኝም የኢትዮጵያ መሰረት የኢትዮጵያ ጽኑ ምሰሶ አስፈላጊ ተቋም እንደሆነች በሙሉ ልብ ነው ማምነው። ኦርቶዶክስ መነካት አለባት የሚል በፍጹም በፍጹም እምነቱም የለኝም ሀሳቡም የለኝም። ኦርቶዶክስ እንደማከብረውና እንደምወደው ሙስሊም መነካት አለበት ብዬ አላምን። ሌላም የሚያምን ሰው ለምን? የኢትዮጵያ ሙሉ እምነት የሚረጋገጠው ሁሉም እምነት፣ ሁሉም እሴት፣ ሁሉም ታሪክ በልኩ ሲቀመጥ ስለሆነ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 በ0941 44 7879 ላይ ይደውሉ። ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከእርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከእርሶ የሚቀርብ አባት የለም። አጥፊውም ጠፊውም አቃጣዩም ገዳዩም ልጆች ሆናቸው ከየትም ቢመጡ እና ለእርሶ ልስጥ ኃላፊነቱ እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዞት አቅጣጫ ይሰጣል። ከእርሶ በላይ ግን ቅርብ ከእርሶ በላይ አባት ሀገሩን የሚያቅ ሰውን የሚያቅ የጠፋውን በአይኑ አይቶ ለማስተካከል እድል ያለው ሰው የለም። እውነት ለመናገር እና በአባትነቶ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንዴ ገዳማት ወታደር ሲያስለጥኑ ያገኘ ናቸው። እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን ግድያን ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሱ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የአንዳንድ አባቶች ንግግር ለምን እንደ ቤተ ክርስቲያን ይወሰዳል? የሁላችን አቋም ተደርጎ ለምን ይወሰዳል ላሉት? እኔ ማን እንደወሰደ አላውቅም። እኔ በበኩሌ እንኳን የእናንተ የጋራ አቋም አድርጌ ላስብ ቀርቶ አንድም ቀን ለምን ብዬ ጥያቄ አቅርቤ አላውቅም፣ አንድም ቀን። ምክንያቱም እኔም ማምነው ሰዎች እንደሚያስቡት አይደለም ሁለት ነገር ላንሳ። እንኳን እናንተ አስራ ሁለቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን ማታልል ሞኛ ሞኝ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። እራሱን እኮ ተሽጧል፣ እንኳን ከዚያ በታች ያለ። እኔ በዚህ አይኑ ማየ እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉ እንደምሬ ማስብ አይደለሁም። አስራ አንዱ እንደዚህ አይደሉም ብዬ ነው የማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ፣ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾቂያው ቴዎፍሎስን ብንወስድ ብዙ ታላላቅ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው፣ መጥላትና መርገም ለእኛ የተገባ አይደለም ብሎ ነው ያስተማረው። በጽሑፍ ያየሁት እሱን ነው። እኔ እንኳን አስራ አንዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል፣ ጊዜ እድሜና ጤና ከሰጣቸው ጊዜ አስተምራቸዋል ብዬ ነው ማስበው፣ እንጂ ብዙም የሚያመኝ ሰው አይደለውም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ ለምን እርምጃ አትወስዱም? ለምን አትገልጡም? ብዬም አላውቅም። ወደፊትም አልልም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ፣ የሚያለቅሱ እንዳሉ አቃለው መቼ ጠፋኛል። ቤተሰቦች እኮ አሉ አቃለው። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙ በመጥፎውም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት ጥምቀትን በብዙ ሚሊዮን የሚቆጠር ሰው መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም። ወታችሁ አድራችሁ እየዋላችሁ በሰላም ወታችሁ እየገባችሁ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብንም። ማወቅ አለብን። ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ ጥምቀት ሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም። በድፍን ኢትዮጵያ እነዛን ሰላሞች አጣተን ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። ልንፈታቸው ይገባል። ማንም ሰው፣ ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችው ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች፣ 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ ወጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥተዋል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። ሰማንያ ሁለቱ በማህበራት ደረጃ ወደ መቶ አንድ የሚጠጉት ደግሞ በውጭ ሀገር ያሉ ቤተ ክርስቲያን የሃይማኖት አባቶች ግለሰቦች፣ በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ ወይ፣ ከዚህ ወይ ከዚያ ወይ ከዚያ መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ሳ ተበደልኩ ያለ ሰው ካለ የእሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ፣ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን መለያየትን አንድ አለመሆንን በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል ሚለውን? ራሳችሁ መድመሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸን ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተዋ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን፣ አባት መሆን የእናንተ ሚና ነው። እናንተ አባት አባት ስትሆኑ ብትፈልጉም ባትፈልጉም እኛን ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ ነው። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ፣ ፍታዊ ሲሆን ነገር ግን አዋጅ አያወጡም። እነዚህ አይነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸው እና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛ የሚለውን ስላስተማሩ ስለተጋደሉም ጭምር። እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ መጎስ እንዲገኝ ይጸልያሉ። ከእነዚህ ውስጥ የትኞቹን እያደረግን ያለነው ነው የሚለውን ማየት ጠቃሚ ሆናል። ጠቃሚ ሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት እነዋል። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትግስት ግን የኃጢአት መነሾ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል፣ ምንም ባንመልስ፣ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናኩ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እነ ትዕግስትም ልካለው በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ስላሴ ለመጀመሪያ ጊዜ የተናገረው። የመጀመሪያውን ወርድ ያወጣው ተናኒዎስ የሚባለው ሰው የሰላም መልእክተኞች ነን እኛ፣ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈትቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው። የምንፈልገው ከእናንተ ትጥቃችን ሰይፍ አይደለም፣ መግደል አይደለም በሚል መግለጽ ነው። የአንጾቂያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምህሮት ውስጥ ያሉ እሳቢዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ ነው የምናስተናግደው። ምንፈልገው ሰላም ነው፣ ምንፈልገው ስራ ነው፣ ምንፈልገው ለውጥ ነው፣ ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የእኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ ቢሰጠን ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቅርቡ። መንግስት ያን አልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናል። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የእኛ ፍላጎት ነው። ምኞታችን እሱ ነው ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ቢያንስ ክፉ ሀሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱም። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላቸው ይችላል። አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ህዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም፣ የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆኖ ሊያገለግሉ ይችላሉ ያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጄ አባቶች ሊገስጽ አልችልም። እሳቸው ይበልጥ ይገነዘባሉ። ችግሩንም፣ በደሉንም፣ ሀዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባል። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደ እሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል የምንደግፈው ካለ ዝግጁ ነን። ግን ከእናንተ በላይ ሰላም አምጪ፣ ከእናንተ በላይ እርቅ አምጪ፣ ከእናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ ብመጣ እንኳን ችግርህ ምንድን ነው፣ ችግርህ ምንድን ነው ብዬ ገና ለመማር ነው መዘጋጀው እንጂ እናንተ በምታውቁት ልክ አላውቀውም። ኦርቶዶክስ አንድ ሺህ ዓመት ስትኖር ምንም በደል አልነበረም፣ ምንም ግጭት አልነበረም፣ ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ፣ መሀል ላይ አንተምተው አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያ አግባብ ብታዩ፣ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት እና በኮንፊደንስ ነግራችሁን ፈልገው ባለፉት አምስት ዓመታት የሰራ ነው ልማት። ኢትዮጵያ ባለፉት 30 ዓመታት አሰራቻቸው ምንም ጥርጣሬ የለው ጉዳይ ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላሉ። ኢነርጂ ብዬ ሕዳሴ ልል ይችላሉ። መንገድ ዛሬ ቢያንስ ቢያንስ 24000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገያ አለ፣ ያለቀ አለ፣ በሂደት ያለ አለ፣ እውነት ነው። ግን ምን ማለት ነው? 24 25 ሺህ ኪሎ ሜትር ማለት አንድ ትሪሊየን ብር ማለት ነው እና ልማት አለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት፣ እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብን ብንሰራ አስፋልት፣ ሌላ 100ሺ 200ሺ ያስፈልጋል። ወንጪ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ በሌላ ስም ብዙ ነገር ያስፈልጋል። ገና ነው። ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው ሚኒስትሩ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በኛ በኩል ሰሞኑን በነበረው የህዝብ ውይይትም አብዛኛው ሰው መስል ጥያቄ ያነሳል። እዚህ ጋር መንገድ ቀረ፣ እዚህ ጋር ሪፖርት ዘገየ፣ እዚህ ጋር ትምህርት ቤት፣ እዚህ ጋር ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አድርጋለሁ። የእኛ ፍላጎት እና የእኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም፣ የፖለቲካ አይደለም፣ የሌላ ፍላጎት አይደለም። ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ፣ ለመፍታት ዝግጆች ነው፣ ዝግጆች ነው። እናንተም በዚያው ልክ ከዘር ከቡድንተኝነት ከሰፈር የጸዳችሁና ለሰማያዊ መንግስት የምትሰሩ መሆናችሁን በእናንተ መንገድ እርግጠኛ መሆን ይኖርባችኋል። በጥያቄ ውስጥ በበደል ውስጥ ተስታኮ ከመጣ ያስቸግራል። ብዙን ነገር እናውቃለን፣ መንግስት ስለሆን ብዙ ነገር እናውቃለን። እና በእኛ በኩል እስካሁን የነበረው ምላሽ በጣም በጣም ጠቃሚ ነው ብለን እናስባለን። እስካሁን የነበረው ግንኙነት በጣም ጠቃሚ ነው ብለን እናስባለን የጎደለ ካለስ እየሞላን እንሄዳለን። እና ሁሉ ነገር በልክ፣ ሁሉ ነገር እውነት ላይ፣ ሁሉ ነገር ገለልተኛ ሆነን ካየነው ነው። በእኛ በኩል ያለውን ፍላጎት ያውቁታል። አባቶችም እናንተ መገንዘብ አትቸገሩ። ወደፊትም ቢሆን ነፍሳችን እያወቀ ምንም አሳች ነገር በሌለበት አይደለም በወል ኦርቶዶክስን አንድም ግለሰብ ቢሆን የሚጎዳበትን መንገድ አንፈልግም ያ የሚሆነው ግን በውስጣችን የሚኖረው ግንኙነት ህጋዊ መሆን ሲችል በቅርቡ አዋጅ እናወጣለን የእምነት ተቋማትን በሚመለከት ኦርቶዶክሳዊ አጠቃላይ እንዴት ገለልተኛ ከፖለቲካ ነፃ የሚባለው ነገርና የሚያገናኘን ነገር ምን እንደሆነ የሚያሳይ አዋጁን ሳናወጣ እናወያያቸዋለን በዚህ ጉዳይ ሙያ እውቀት ያላችሁ የእምነት አባቶች ትወያዩበታላችሁ። ተወያይታችሁ መንግስት አላግባብ የእናንተን ፓወር ለመንጠቅ የሚሰራ ከሆነ እዚህ እዚህ ጋ ቢታረም ትላላችሁ። ህግ አውጪ ባትሆኑም ሀሳብ መስጠት ትችላላችሁ። በእናንተን በኩል ግን ተወያይታችሁ አጠናክራችሁ ህጉ ከወጣ በኋላ ህግ ለሁል ጊዜ ጠቃሚ ስለሆነ አሁን ላለው መንግስት አለ ለሚመጣው መንግስት ጠቃሚ ስለሆነ ያን ህግ ደግሞ አክብረን የምንዳኝበት እንዲሆን የበኩላችሁ ሚና መጫወት ይኖርባቸዋል። በአንዳንድ ጉዳይ ህግ የለም። አሁን ዝም ብሎ ልምምድ ነው ያለው። ልምምድ ደግሞ እንደ የሰው ትርጓሜ ስለሚለያይ ነገሮችን በህግና በስርዓት ለማድረግ ጥረት እናደርጋለን። እናንተም በሙያችሁም አግዙ። ያ ሲሆን አሁን የሚታዩ አንዳንድ ክፍተቶች እየተሞሉ ይበልጥ የተዋበና የአማረ ነገር እየተፈጠረ እንደሚሄድ ተስፋ አረጋለሁ። እኔ የሚታየኝ ተስፋ ነው። እኔ የሚታየኝ ሰላም ነው። እኔ የሚታየኝ መበልጸግ ነው። እማምነውም በየቀኑ በተስፋ የምመላለሰው በዚሁ እምነት ነው። የኔን ተስፈኝነት፣ የኔን የመልማት የመለወጥ ፍላጎት፣ የኔን ኢትዮጵያ ላይ ለውጥ የማየት መሻት የሚያጸናው ደግሞ ፈጣሪ ብቻ ነው። መተማመኛ የሱ ነው። በዚህ መንፈስ ያለንን ግኘት አጠናክረን ብንሄድ ጠቃሚ ይሆናል ብዬ አስባለሁ። በአንዳንድ ጉዳዮች ላይ ሲኖዶስ ጉዳይ ሲኖረው መንግስት የወከለው ተቋም ስላለ የሰላም ሚኒስቴር ዋነኛው ስራው ይሄ ስለሆነ ጉዳይ ሲኖራችሁ ከሰላም ሚኒስቴር ጋር በመነጋገር ጉዳዮቹን ማየት ይኖርባችኋል። የእናንተን ጉዳይ የሚያደምጥ በእኛ በኩል የሚታይ ጉዳይ ካለ የሚፈታ መስሪያ ቤት አለ። የካቢኔ አባል ነው። አይ ቲንክ በቅርበት እንሰራላችሁ ተስፋ ከእነሱ ጋር በቅርበት ጉዳዮችን እየፈታቸው መሄድ ይኖርባቸዋል። ሁሉ ነገር እኔ ማወቅ አይጠበቅብኝም። ተቋማት ስላሉ ሁሉም ድርሻውን ይወጣል። አሰራርና ስርዓት ብቻ ነው ማበጀት የሚገባን። በዚያው አግባብ እየሄድን ነው። መጪው ጊዜ ይበልጥ የምንረጋጋበት ሰላም የሚመጣበት የምንቀራረብበት የሚታዩ ችግሮች ተፈተው የተሰሩ መልካም ነገሮች ደግሞ ይበልጥ አብበው የሚታዩበት እንደሚሆን ተስፋ አድርጋለሁ። እጅግ አድርጌ አመሰግናለሁ።